ሰላም ፣ ዛሬ የምንመለከተው አንድ በጣም አስገራሚ እንዲያውም አማራጭ ታሪክ ነው። በታያናው ክፍለ ዘመን መጀመሪያ ላይ በድሩ ሲላ ደንጂ ሂውስትን የተጻፈውን ድንቆቹ የጥንቱ የኩሽ ግዛት ኢትዮጵያውያን የሚለውን መጽሐፍ መነሻ አድርገን ነው የምንጓዘው። እስቲ እንግዲህ ወደዚህ አስደናቂ ሐሳብ ጠለቅ ብለን ንግባ። እሺ እስቲ ከመሠረታዊ ጥያቄ እነሳ። ስልጣኔ ስልጣኔ የምንለው ነገር መነሻው የት ነው? ይህ መጽሐፍ የሚሞግተውና መልስ ሊሰጥበት የሚሞክረውም ይህንን ወሳኝ ጥያቄ ነው። የመጽሐፉን የተለየ አቅጣጫ ለመረዳት ይህን አባባል እስቲ እንመልከት። በጥንታውያን ጻሕፍት እንደተነገሩ ነው የሚጠቀሰው እና እውነት ለመናገር በአጠቃላይ የምናውቀውን ታሪክ ሙሉ በሙሉ የሚገለበት ሐሳብ ነው። እንግዲህ የመጽሐፉ ዋና ማከራከሪያ ምንድን ነው? የመጀመሪያው ክፍል የዚህን ደፋር ሐሳብ መነሻ ነው የሚያሳየን። በቃ ዋናው ነው። ደራሲዋ ምን ትላለች? ስልጣኔ የጀመረው ጥንታዊት ኢትዮጵያ ውስጥ ነው እና የኩሽ ግዛት ደግሞ ለግብፅ ብቻ ሳይሆን ለሌሎችም ባህሎች እንደ ወላጅ እንደ መነሻ ነበር ነው በምትለው። ይሄ ይሄ እኮ በጣም ትልቅ ነገር ነው። ታሪክን እንዳለ ነው የሚቀይረው። እሺ፣ ይህን የመሰለ ትልቅ መከራከሪያ ሲነሳ ማስረጃው ምንድን ነው የሚል ጥያቄ መምጣቱ አይቀርም። ደራሲዋ ማስረጃ ፈለጋ ወደኋላ፣ በጣም ወደኋላ ሄዳ የጥንት የግሪክ እና የሮም ጸሐፍትን ነው እመጠቅሰው እና የሚገርመው ነገር መጽሐፉ እንደሚለው ከሆነ የጥንት ግሪኮች ራሳቸው የሥልጣን የመነሻ የላይኛው የአባይ አካባቢ ነው ብለው ነው የሚያምኑት። እንዲያውም የሰው ዘር መገኛ ነው ብለው ያስቡ ነበር። አሁን ይሄን ስሙ፣ የታሪክ አባት የሚባለው ሄሮዶቴስ እኮ ነው ስለ ጥንት ኢትዮጵያውያን ሲናገር እንዲህ አለው፣ ተቢባን ረጅም ዕድሜ ያላቸው ሰዎች በጎሟቶች ይላቸዋል። ከዛ አልፎ ጁፒተር ያው የሮማውያን ዋና አምላክ እሱ ራሱ በባህላቸው ላይ ይገኛል ብሎ መጻፉ ምን ያህል ከበሬታ እንደነበራቸው ነው የሚያሳየው። ያው ስለዚህ መከራከሪያው እየሰፋ ነው የሚሄደው። የግብፅ ሥልጣኔ፣ ሃይማኖቱ፣ ጥበቡ ይህ ሁሉ ነገር የራሱ ፍጥረት ሳይሆን ከኢትዮጵያውያን የተቀዳ ነው የሚለው ሐሳብ እየጎላ ይመጣል። እና ከዚህም አልፎ አንድ በጣም ወሳኝ ጥያቄ ይነሳል። ግብፅና ኢትዮጵያ ግንኙነታቸው ምን ይመስል ነበር? እንዲያውም መጽሐፉ የሚለው ግብፅ ቅኝ ግዛት ነበረች የሚል ነው። እዚህ ላይ ደራሲዋ ዲዮዶረስ ሲኩለስን ጠቅሳ ነው የምትከራከረው ግብፅ የኢትዮጵያ ቅኝ ግዛት ነበረች ብላ። ለምሳሌ እስቲ ሃይሮግሊፊክስን እንይ በኢትዮጵያ እንደ ወላጅ ሀገር በሁሉም ዘንድ ይታወቅ ነበር ትላለች። በግብፅ ግን በቅኝ ግዛቷ በካህናት ብቻ ነበር የሚታወቀው። ሃይማኖትም እንደዛው ከኢትዮጵያ የተቀበሉት ነው ይህ ይህ ልዩነት በወላጅና በቅኝ ግዛት መካከል የሚታይ የተለመደ ነገር ነው ነው የምትለው እሺ የኩሽ ተጽዕኖ በግብፅ ብቻ ተወስኖ ነበር ማለት ነው በጭራሽ መጽሐፉ እንደሚለው ታሪኩ ከዚያ እጅግ እጅግ የሰፋ ነው ደራሲዋ እንደሚሉት ተጽዕኖ አፍሪቃ ውስጥ ብቻ አልነበረም እስከ ህንድ ከልዳ አረቢያ ትንሿ እስያ ድረስ የደረሰ በጣም ሰፊ ዓለም አቀፋዊ ተጽዕኖ ነበራቸው ም የምትለው ለዚህ ደግሞ እንደ ማስረጃ የምትጠቅሰው የህንድ የጥንት ጽሁፎችን ነው፣ ፑራናዎች የሚባሉትን እና፣ እነዚህ ጽሁፎች ምን ይላሉ? ኩሻውያን ወደ ግብፅ ከመሄዳቸው በፊት እኮ ህንድ መጥተው ነበር ይላሉ። ይሄ ማለት የሂንዱ ስልጣኔ ከአባይ ሸለቆ ስልጣኔ ጋር እኩል ዕድሜ አለው ማለት ነው። እሺ ጥሩ። ታዲያ እነዚህ ኢትዮጵያውያን የምንላቸው እነማን ናቸው? መጽሐፉ ስለ አካላዊ ገጽታቸውና ማንነታቸውስ ምን ይላል? እንግዲህ መጽሐፉ እንደሚለው የኩሻውያን አካላዊ ገጽታ ዋና መለያቸው በጣም ረጅም የራስ ቅል ቅርጽ የነበራቸው መሆኑ ነው። ያው በሳይንሳዊ አጠራሩ ዶሊኮሴፋሊክ እንደሚባለው። ከዛ ውጪ ኔግሮይድ ገጽታዎች፣ ጠቁር ያለ ቆዳ እና ጥቁር ጸጉር እንደነበራቸው ይገልጻል። ይህን ለማስረዳት የምትጠቅሳቸው ማስረጃዎች ገሞ አሉ። ለምሳሌ ከጥንታዊ ግብፅ ስርወ መንግስታት የተገኙ የራስ ቁሎች፣ በሐውልቶች ላይ የምናያቸው የመጀመሪያዎቹ ፍርዖኖች ፊት የዋዋ እና አጉ የሚባሉ ህዝቦች ገለጻ እንዲያውም የዘመናችን ኑቢያውያንን አካላዊ ገጸታ ሳይቀር እንደ ማስረጃ ታቀርባለች እና የእነዚህ ህዝቦች አስተዋጽኦ በሐሳብ ደረጃ ብቻ አላበቃም። መጽሐፉ እንደሚየው እጅግ ግዙፍ የሆኑ የጥንት ዘመን የስነ ህንጃ ግዙፋን ነበሩ ፒራሚዶቹን የባቢሎን ግንብን የታላላቅ የህንድ ቤተ መቅደሶችን የገነቡት እነሱ ናቸው ነው የምትለው እንግዲህ ይህን ሁሉ ነገር ስናተካልለው መጽሐፉ የሚያሳየን ታሪክ ምንድን ነው? ያለፈውን ታሪካችንን እንዴት ነው እንደገና እንድንመለከት የሚጋብዘን? በቃ ዋናው መከራካሪያ ይሄ ነው። ሰፊው የጥንቱ የኢትዮጵያ ግዛት የዓለም ሥልጣኔ እውነተኛ ወላጅ ነበር እና ይሄ ታሪክ ደግሞ በሆነ ምክንያት ተረስቷል ወይም ተደምቋል ነው የመጽሐፉ ዋና መልእክት። ይህንን ትንታኔ ስንዘጋ አንድ ሊታሰብበት የሚገባ ጥያቄ አለ። ስለ ቀደመው ዘመን ያለን ግንዛቤ በሚነገሩን ታሪኮች ላይ ምን ያህል የተመሠረተ ነው? ታሪክስ እንዴት ነው የሚጻፈው? እንዴትስ ይተረካል?